ቀና ስልን ተመልካቾች፣ እንደምን አምሽታችኋል። ለኢትዮጵያ ስፖርት ወደ ያዝናቸው የስፖርት ጉዳዮቻችን እናልፋለን። ከዜናዎቹ ጋር ሰለሞን አባቡ ነኝ፣ አብራችሁን ቆዩ። በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ዛሬ ኢትዮጵያ ኬንያን በማሸነፍ የምድብ አንድ የበላይ በመሆን አጠናቀች። በኢትዮጵያ አስተናጋጅነት የተከናወነ በሚገኘው በዚህ ውድድር የምድብ የመጨረሻ ጨዋታዎች ሲደረጉ የአበበ ቢቂላ ስታዲየም ባስተናገደው ጨዋታ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኬንያን አንድ ለዜሮ በማሸነፍ በምድቡ ቀዳሚ ሆኖ ወደ ግማሽ ፍጻሜ ደርሷል። የውድድሩ አስደናቂው ተጫዋች ዳዊት ካሳው ዛሬም ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ብቸኛዋን ግብ ሲያስቆጥር በውድድሩ ሰባተኛ ግቡ ላይም ደርሷል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በግማሽ ፍጻሜ እሁድ ከምድብ ሁለት ሁለተኛ ሆኖ ካለፈው የዩጋንዳ ብሔራዊ ቡድን ጋር ይጫወታል። በሌላኛው ግማሽ ፍጻሜ ምድብ አንድን በበላይነት ያጠናቀችው ታንዛኒያ ከኬንያ ጋር የምትጫወት ይሆናል። ዛሬ በተደረጉት ሌሎች ጨዋታዎች ከምድባን ደቡብ ሱዳን ሩዋንዳን ሁለት ለአንድ ስታሸንፍ፣ በምድብ ሁለት ድሬዳዋ ላይ ሱዳን ቡሩንዲን 1 ለ0 በሆነ ውጤት ማሸነፍ ችላለች። በሲቢ የኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ ሲዳማ ቡና መቻልን በማሸነፍ መሪነቱን አጠናከረ። በአዲስ አበባ ስታዲየም ቀን ሰባት ሰዓት ላይ በደረገው የሳምንቱ ጠባቂ ጨዋታ ሲዳማ ቡና ከመመራት በኋላ ሁለት ግቦችን በማስቆጠር ወሳኙ እንደላሳክቷል። ገና በመጀመሪያው ደቂቃ ኮሊን ኮፊ መቻልን ቀዳሚ ቢያደርግም የሲዳማ ቡናው አምበል ያሬድ ባየ 19ኛው ደቂቃ ላይ በፍጹም ቅጣት ምት፣ እንዲሁም በጭማሪ 94ኛው ደቂቃ ላይ በጭንቅላት ገጭቶ በማስቆጠር የጨዋታው ልዩነት ፈጣሪ ሆኗል። ሲዳማ ቡና 16 ነጥቦች ላይ ደርሶ ሊጉን ሲመራ፣ መቻል በ12 ነጥብ አምስተኛ ነው። እዚሁ አዲስ አበባ ስታዲየም ላይ በደረገው የ10 ሰዓት ጨዋታ ፋሲል ከነማ አዋሳ ከተማን አሸነፍ ወደ ሁለተኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ቃል ኪዳን ዘላለም ለፋሲል ከነማ የአሸናፊነቱ አንጉል አስቆጥሯል። ፋሲል ከነማ በ15 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ሽንፈት ያስተናገደው ሐዋሳ ከተማ በ13 ነጥብ አራተኛ ደረጃ ላይ ይገኛል። በሐዋሳ ዩኒቨርሲቲ ስታዲየም በደረገው የሳምንቱ ሌላኛው ጠባቂ ጨዋታ ኢትዮ ኤሌክትሪክ በሐሰን ሁሴን ግብ ቅዱስ ጊዮርጊስን አንድ ለዜሮ አሸንፏል። ኢትዮ ኤሌክትሪክ ከመሪ ሲዳማ ቡና በሁለት ነጥቦች ያንሱ ሶስተኛ ደረጃ ላይ ሲቀመጥ ተከታታይ ሁለተኛ ሽንፈቱን ያስተናገደው ቅዱስ ጊዮርጊስ በ12 ነጥብ ስድስተኛ ደረጃ ላይ ይገኛል። በአሁኑ ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም የተደረገ ባለው ጨዋታ ሸገር ከተማና ኢትዮጵያ ቡና እስከ ሰባኛው ደቂቃ ድረስ አንድ ለአንድ በሆናቸው ውጤት ጨዋታቸውን ቀጥለዋል። በአውሮፓ ሻምፒየንስ ሊጉ ምሽት በኤምሬት ስታዲየም አርሰናል ከባየር ሙኒክ የሚያደርጉት ጨዋታ ከፍተኛውን ትኩረት ያገኘው መርሃ ግብር ሆኗል። የደረጃ ሰንጠረዥን ተከታትለው የሚመሩት ሁለቱ ክለቦች በያዟቸው ጥራት ያላቸው ተጫዋቾችና አሰልጣኞች የተነሳ ማራኪ ኳስ ያስመለክታሉ ተብሎ ይጠበቃል። አብርሃም ተስፋዬ ተጨማሪ አለሁ በአሰልጣኝ ፔፕ ጓርዲዮላ የጨዋታ ታክቲክ ሙያቸው እንደ ተቀርጾ የሚነገርላቸው ሁለቱ አሰልጣኞች ሚካኤል አርቴታና ቪንሴንቲ ኮምፓኒ ከዛሬ ምሽቱ ጨዋታ አስቀድሞ እርስ በርስ መመጓገሱን ተያይዘውታል። አርቴታ ኮምፓኒ የነካ ሁሉ የሚያምርለት ጥሩ አሰልጣኝ ነው ይለዋል። ቪንሴንቲ ኮምፓኒ በበኩሉ አርቴታ በባለፉት አመታት በሰሜን ለንደኑ ቡድን ቤት መሬት ላይ ወርዶ የሚታይ ስራን ሰርቷል። ይህ ዋጋ የተከፈለበት ቡድን ለተጋጣሚ በየቀኑ ፈተና ነው ሲልም ተናግሯል። አሁን ላይ የቀደመ ግንኙነት ማሳያ ለዛሬ ምሽቱ ጨዋታ ዋስትና አይሆንም። አርሰናልም ሆነ ባየር ሙኒ በሊጎቻቸውና በአውሮፓ ስኬታማ ጉዞ ማድረግ ከጀመሩ በርካታ ወራቶች ተቆጥረዋል። በሻምፒየንስ ሊጉም ቢሆን ያለፉትን አራት ጨዋታዎች ካሸነፉ ሶስት ቡድኖች ሁለቱ አንደኛ አንደኛና ሁለተኛ ደረጃ ላይ የተቀመጡት አርሰናል እና ባየር ሙኒክ ናቸው። ያለፉትን ስምንት የመድረኩ የምድብ ጨዋታዎች በሙሉ ማሸነፍ የቻለው አርሰናል በተጋጣሚዎቹ ላይ በጥቅሉ 24 ግቦችን ሲያስቆጥር፣ ያስተናገደው ሁለት ግብ ብቻ መሆኑ በመከላከሉ ጥሩ ደረጃ ላይ እንደሚገኝ ማሳያም ሆኗል። ከክለቡ የተለመደ ባህል ውጪ በመከላከሉ ጥሩ ቡድን እየገነባ የሚገኘው አሰልጣኝ ሚካኤል አርቴታ የሰር አሌክስ ቻግማን ፈርጉሰንን ግብ ማስቆጠር አንድ ጨዋታ እንድታሸንፍ ያግዛል፣ መከላከል ግን ለዋንጫ በቃል የሚለውን መርህ መተግበር ከጀመረ ሰንበትም ብሏል። ይህ ቡድን በዘንድሮ የአውሮፓ ሻምፒንስ ሊግም ቢሆን በባለፉት አራት ጨዋታዎች አንድም ግብ አልተቆጠረበትም። በመድረኩም ይህንን ያደረገ አርሰናል ብቻ ነው። 2015 ላይ ባየር ሙኒክን በኦሊቬ ዥሩ እና ሜሱት ኦዚል ግቦች በኤምሬትስ ሁለት ለዜሮ ከረታ በኋላ አርሰናል በጀርመኑ ቡድን ላይ የበላይነት መውሰድ ተስኖታል። ካለፉት አራት ሽንፈቶቹ በሶስቱ አርሰናል አምስት ግቦችን እያ እንዲያስተናግድ የሚረታ ቡድንም ለመሆኑ በቅቷል። መስከረም 2017 ላይ በፓሪስ ሴን ዠርመን የ3 ለ0 ሽንፈት ከደረሰበት በኋላ ፈጣን መሻሻል ያሳየው ባየር ሙኒክ በባለፉት 52 የመድረኩ ጨዋታዎች የተሸነፈው በሶስቱ ብቻ ነው። የተመዘገቡት ሶስቱም ሽንፈቶች ቡድኑ ከሜዳ ውጭ ባደረጋቸው ጨዋታዎች እንደሆኑ የታሪክ ድርሳናትም ያሳያሉ። የጉዳትና የቅጣት ዜናዎች የሚበዙበት ይህ ጨዋታ ተጠባቂ ተጫዋቾች የማይገኙበት መሆኑን ተከትሎ በተወሰነ መልኩ እንዳይደበዝዝም ተሰግቷል። ከፔሲጂ ጋር በነበረው የሻምፒየንስ ሊግ ጨዋታ አሽራፍ ሐኪሚ ላይ ጥፋት ፈጽሞ በቀይ ካርድ የወጣው ሊዩስ ዲያዝ በዚህ ጨዋታ ለመገኘቱ የጀርመኑን ቡድን ክፍተትም ያሰፋዋል ተብሎ ይጠበቃል። የግራ መስመር ተከላካዩ አልፎንሶ ዴቪስን ጨምሮ ጀማል ሙሴያላና ሌናርት ካርል ካለባቸው ጉዳት እንዳላገገሙም ተሰምቷል። ከአርሰናል ጋር ባደረጋቸው ያለፉት 21 ጨዋታዎች 15 ግቦችን ማስቆጠር የቻለው ሃሪኬን አርሰናል ገዱ እንደሆነ ቁጥሮች ይናገራሉ። ይህ እንግሊዛዊ ወደ ኤምሬስ በመጣባቸው ያለፉት አስር ጨዋታዎች ስድስት ግቦችን በማስቆጠር የሰሜን ለንደኑን ቡድን ከገጠሙ የፊት መስመርት ተጫዋቾች የተሻለ ቁጥር ያለው ተጫዋች እንዲሆንም አድርጎታል። ለቡድኑ ሚዛን በመስጠት የሚታወቀው ጆሹዋ ኪሚች ዛሬ አንድ መቶ አንደኛ የአውሮፓ ሻምፒዮንስ ሊግ ጨዋታውን የሚያከናውንም ይሆናል። ከ100 ጨዋታዎች 71ን በማሸነፍ የተሻለ ነጥብ የሰበሰበው ይህ ጀርመናዊ በክለቡ ታሪክ የተሻለ የማሸነፍ ንጻሪ ያለው ተጫዋች ሲሆን፣ ዛሬም የሚጠበቀው ተጽዕኖ ፈጣሪ ይሆናል ተብሎም ይጠበቃል። ያለ ሆነኛ የፊት መስመር ተጫዋች ምራ ግብሮችን እያከናወነ የሚገኘው አርስናል ዛሬ የቪክተር ዮከሬስን ግልጋሎትም አያገኝም። ካይ ሀቨርትም ለዚህ ጨዋታ አይደርስም። እንደተለመደው ሚካኤል ሜሪኖ ቦታውን የሚሸፍነው ተጫዋችም ይሆናል። በቶትናሙ ጨዋታ ሃትሪክ መስራት የቻለው ኤብሬቼ ኤዜ ዛሬም ልዩነት ፈጣሪ እንደሚሆን ይጠበቃል። ከጉዳታቸው አገግሞ በለንደን ደርቤ ጨዋታ ወደ ሜዳ የተመለሱት ጋብሪኤል ማርቲኔሌና ኖኖ ማዲዊኬ በስፐርሱ ጨዋታ ለ12 ደቂቃ ሜዳ ላይ ቆይተው ጥሩ ነገር ማሳየታቸው ዛሬም እንዲሰለፉ ያደርጋቸዋል ተብሏል። ከ2023/24 የውድድር ዘመን ወዲህ ከ74 የአንድ ለአንድ ግንኙነቶች በ52ቱ ማሸነፍ የቻለው ጋብሪኤል ማንጋሌሽ በጉዳት በዚህ ጨዋታ ለመኖሩና አስቀድሞ በመከላከሉ ጥሩ ስም ለተሰጠው አርሰናል ዋነኛው ሰው እሱ መሆኑ አርሰናል ሲሆን ለሚቀናው ሃሪኬን መልካም ዜና ሳይሆን እንዳልቀርም ተነግሯል። በለንደን ደርቢው ጨዋታ ከዊሊያም ሳሊባ ጋር ጥሩ ጥምረት የፈጠረው ኢኳዶራዊ ተከላካይ ፔሮሄ ካምፒ ዛሬም መንበሩን ይረከባል። ባየር ሊቨርኩዘን በነበረበት ሰዓት ቡድኑንም ሆነ ተጫዋቾቹን ጠንቅቆ የሚያውቀው የ23 ዓመቱ ተከላካይ ከራሱ አልፎ ለክለቡ የተመለከተውን ልምድም ያካፍላል ተብሎ ይጠበቃል። ታክቲኩ ረገድ ሚካል አርቴታ ከቬሴንት ኮምፓኒም በግብዘቡ ዴቪድ ራያ ከማኑኤል ኖየር ግብ በማደኑ ሃሪኬን ከኤብሬቼ ይዜ የጨዋታውን ሚዛን በመጠበቅ ማርቲን ዞቤሜንዲ ከጆሹዋ ኬሚች የሚያደርጉት ፉክክርም በምሽቱ ከሚጠበቁት መካከልም ይጠቀሳል። በሻምፒየንስ ሊጉ ሌሎች የአምስተኛ ዙር ጨዋታዎች ምሽት ላይ ቀጥለው ይከናወናሉ። አትሌቲኮ ማድሪድ ከኢንተር ሚላን፣ ሊቨርፑል ከፔስቲቪ ፣ አይንትራ ፍራንክፈርት ከአታላንታ፣ ፔዥ ከቱተናም ኦሎምፒያኮስ ከሪያል ማድሪድ እንዲሁም ስፖርቲንግ ሊዝበን ከክለብ ብሩጅ ምሽት አምስት ሰዓት ላይ የሚደረጉ ጨዋታዎች ናቸው። አስቀድሞ ሁለት ሰዓት ከ45 ላይ በሚደረጉ ጨዋታዎች ፓፎስ ከሞናኮ እንዲሁም ኮፐንሀገን ከካይራት አልማቲ ጋር ጨዋታቸውን ያከናውናሉ። ለኢትዮጵያ ናቸው ያዝናቸው። የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።